በሞስኮ ምድር የተገናኙ ጄኔራሎችና አስገራሚው የኢትዮ ሩሲያ ግንኙነት። ኢትዮጵያ በከፍታው ላይ እየበረረች ነው። ለአንድ ሀገር ጠንካራ ወታደራዊ ኃይል መገንባት ወሳኝ መሆኑ ይታወቃል። ዲያም ኢትዮጵያ በምስራቅ አፍሪካ ላይ የሚገኙ ጠላቶቿን ሁሉ ያስቀና ዲፕሎማሲያዊና ወታደራዊ ግንኙነት ከተለያዩ ሀገራት ጋራ እየመሰረተች ነው። አሁን ብዙዎችን በፍርሃት ውስጥ የከተተው ኢትዮጵያን ጠንካራና እጅግ ግዙፍ ወታደራዊ ኃይል እንድትገነባ ያግዛታል የተባለለት ግንኙነት ፈጥራለች። የኢትዮጵያ ከፍተኛ ጄኔራሎች በሩሲያ ምድር ተገናኝተዋል። ለመሆኑ እነዚህ ጄኔራሎች በቆይታቸው ወቅት ስለምን ተወያዩ? የኢትዮ ሩሲያ ግንኙነትስ ምን ይመስላል የሚለውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁ። የኢትዮጵያ ከፍተኛ ጄነራሎች ከሩሲያ አቻቸው ጋር ፊት ለፊት ተገናኙ። በኢትዮጵያ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራው ልዑክ ሩሲያ ገብተዋል። ልዑኩ ወደ ሩሲያ ሞስኮ በማቅናት ከሩሲያ ምክትል መከላከያ ሚኒስቴር አሌክሳንደር ፎሚን ጋራ በወታደራዊና ደህንነት ጉዳዩ ዙሪያ ሰፊ ምክክር እያካሄዱ ነው። የኢትዮጵያ አየር ኃይል ዋና አዛዥ ከጦር ኃይሎች አጠቃላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋራ አብረው ከተጓዙ የልኡካን ቡድን አባላት መካከል ይገኙበታል። ወደ ሩሲያ ያቀኑት የኢትዮጵያ መከላከያ ሰራዊት ጄኔራሎችና የሩሲያ ምክትል መከላከያ ሚኒስቴር አሌክሳንደር ያፎሚን በሞስኮ ተገናኝተው ውይይት እንዳደረጉ የሩሲያ መከላከያ ሚኒስቴር ዛሬ አስታውቀዋል። ከቀናት በፊት በኢትዮጵያ መከላከያ ሚኒስቴር ዴታ ማርታ ሊዩጅ የተመራ ልኡክ በዚያው በሩሲያ ቆይታ አድርጎ እንደነበረም ተዘግቧል። ኢትዮጵያና ሩሲያ ያላቸው ወታደራዊና የቴክኒክ ትብብር ለማጠናከር በቅርበት እንደሚሰሩም አስታውቋል። 14ኛው የኢትዮ ሩሲያ የበይነ መንግስታት የወታደራዊ ና ቴክኒካዊ ትብብር የጋራ ኮሚቴ ስብሰባ በሩሲያ ሞስኮ መካሄድ ጀምረዋል። በስብሰባው ላይ በኢፌድሪ መከላከያ ሚኒስቴር ዴታ ማርታ ልዩጅ የተመራ ሉክ እየተሳተፈ ይገኛል። ሚኒስቴር ዴታዋ በስብሰባው ላይ ባደረጉት ንግግር የኢትዮጵያና ሩሲያ ወታደራዊና ቴክኒካዊ ትብብር የሀገራቱ ለረዥም ጊዜ የቆየ ትስስር ና ስትራቴጂካዊ አጋርነት ቁልፍ ምሰሶ እንደሆነም ገልጸዋል። የጋራ ኮሚቴው የኢትዮጵያና ሩሲያ ወታደራዊ ትብብር ለመገምገም ና በአቅም ግንባታ ኢኒሼቲፎች የኢትዮጵያን የመከላከል አቅም ማጠናከር የሚያስችል ማዕቀፍ መሆኑን ያመለከቱት ሚኒስቴር ዴታዋ በቴክኖሎጂ ችግር ያሉ እድሎችን መጠቀም እንደሚያስልም ጨምረው ገልጸዋል። የጋራ ኮሚቴው የሩሲያ ሰብሳቢ አናቶሊ ቱንጅጎ ሩሲያ ከኢትዮጵያ ጋር ያላትን ወታደራዊ ና የቴክኒክ ትብብር የበለጠ ለማጠናከር ዝግጁ መሆኗን መግለጻቸውን ኢዚ ሚኒስቴር ዴታዋ በወቅቱ ባደረጉት ንግግር የኢትዮጵያና ና ሩሲያ ወታደራዊና ቴክኒካዊ ትብብር የሀገራቱ ለረዥም ጊዜ የቆየ ትስስር ና ስትራቴጂካዊ አጋርነት ቁልፍ ምሰሶ ነው። በሁለቱ ሀገራት መካከል ያለው የጋራ ኮሚቴ የኢትዮጵያና ና ሩሲያ ወታደራዊ ትብብር ለመገምገም ና በአቅም ግንባታ ኢኒሽቲፎች የኢትዮጵያን የመከላከል አቅም ማጠናከር የሚያስችል ማዕቀፍ ከመሆኑም በላይ በቴክኖሎጂ ችግር ያሉ እድሎች መጠቀም እንደሚያስችልም ነው የተነገረው። ሩሲያም ከኢትዮጵያ ጋር ያላትን ወታደራዊና የቴክኒክ ትብብር የበለጠ ለማጠናከር ዝግጁ መሆኗን በዚህ የሁለቱ ሀገራት የጋራ የመከላከያ ስብሰባ ላይ መግለጿም አይዘነጋም። ይህ ንግግር ከተሰማ ከቀናት በኋላ ፊልድ ማርሻል ብርሃኑ ጁላና የአየር ኃይሉ አዛዥ ይልማ መርዳሳ ከሩሲያ ምክትል መከላከያ ሚኒስቴር ጋር በሞስኮ ተገናኝተው እየተነጋገሩ መሆኑን በሩሲያ መከላከያ ሚኒስቴር ተገልጸዋል። ኢትዮጵያ መደበኛ የጦር ሰራዊት ከ500 ሺህ በላይ ያስፈልጋታል። ተጠባባቂ ጦር ከ500 ሺህ እስከ 800 ሺህ ጠንቀቅ ብሎ የተዘጋጀ ሰራዊት ሊኖረን ይገባል። የኢኮኖሚ እድገትና ልማትን ለማረጋገጥ እንዲሁም ሰላም ለማስፈን ከፈለግን ዘመናዊ የጦር መሳሪያ የታጠቀ ኃይል ሀገሪቷ ማዘጋጀት ግዴታዋ ነው። ጠንካራ ወታደራዊ ኃይል ሲኖር ጥቅም እናስከብራለን። ኢትዮጵያ ትልቅ ሀገር ናትናም እያንዳንዱ መስመር የሚፈራው የተደራጀ ወታደራዊ እዝ ሊኖረን ይገባል። በዓለም ላይ አለ የተባለ ዘመናዊ የጦር መሳሪያ ማምረትና መታጠቅ ለነገ የሚተው የቤት ስራ አይደለም። የጦር መኮንኖችና ወታደሮችን ዘመናዊ እውቀት ሁልጊዜ ማሰልጠንና ማዘጋጀት፣ ፖለቲካዊ ሳይንስና ዓለም አቀፍ ፖለቲካን በሚገባ መረዳት፣ ኢኮኖሚ አቅምን ማሳደግ፣ የደህንነት ስራዎችን በሚገባ ማጠናከር፣ የጦር ውጊያ ጥበብን በየጊዜው ማሻሻል ያስፈልጋልን ብለዋል። በተጨማሪም የተለያዩ ሙያ ያላቸው ወጣቶችን በመመልመል ወደ ጦሩ መሳብ ወሳኝ ነው። ለምሳሌም ኢንጂነሪንግ፣ መካኒካልና ሲቪል፣ ሐኪም፣ ነርስ፣ የጤና ባለሙያ፣ ህግ፣ ፋይናንስና አካውንቲንግ የተማሩ ወጣቶችን በመመልመል ወታደራዊ ስልጠና ወስደው በተዘጋጁ እዞች ውስጥ በማስተዳደር ውስጥ ገብተው ጦሩን በእውቀትና በብቃት ማጠናከር። ይህ ስራ ተሰርቶበት ወይንም እየተሰራበት ይሆናል። ያው የግል አስተያየት ብላችሁ ያዙልኝ። የጦር ሰራዊት ካምፖች ማለትም የእዞች ቋሚ ካምፕ ሁሉን ተቋማት በውስጥ የያዘ ማድረግ ሆስፒታል፣ ክሊኒክ፣ ስፖርት ማዘውተሪያ፣ አዳራሽ፣ ዋና መዋኛ ወዘተ ያሟላ ሆኖ ከመደበኛ ህዝብ መኖሪያ ከከተማ ቢያንስ 15 ኪሎ ሜትር እስከ 20 ኪሎ ሜትር መራቅ ይኖርበታል። በፍጹም ለጥቃትና ለማጥቃት የማይመች ተራራማ ቦታ ወይንም አንደርግራውንድ ማዘዣ ጣቢያዎች ያላቸው አድርጎ መቋቋም ወሳኝ ነው። ትልቅ ሀገር፣ ትልቅ ህዝብ፣ ትልቅ ሰራዊት ማዘጋጀት የግድ ነውም ብለዋል። ኢትዮጵያና ሩሲያ ለአመታት የቆየ ትብብራቸውን በተለይም ወታደራዊ ግንኙነታቸውን ለማጠናከር ከመግባባት ላይ መድረሳቸውም ታውቋል። የኢትዮጵያና የሩሲያ ግንኙነት በአስራ ሰባተኛው ክፍለ ዘመን እንደተጀመረም ይነገራል። ከዚህም በኋላ በአጼ ምኒልክ ዘመን የሁለቱ ሀገሮች ግንኙነት የበለጠ እየጠነከረ መሄዱን ኢትዮጵያ በአድዋ ጦርነት በጣሊያን በተወረረችበት ወቅት የሩሲያ ቀይ መስቀል ማህበር የቆሰሉ አርበኞችን ለመርዳት እንደ ሮፒያን አቆጣጠር በ1896 ኢትዮጵያ መግባቱን የውጭ ጉዳይ ሚኒስቴር መረጃዎች ያመለክታሉ። የመንግስታት መለዋወጥ ያልፈተነው የሁለቱ ሀገሮች ግንኙነት አሁንም መቀጠሉን የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጸዋል። ሩሲያ ከኢትዮጵያ ጋር የጋራ ወዳጅነት ለመመስረት ፍላጎት ማሳየት የጀመረችው በ18ኛው መቶ ክፍለ ዘመን መባቻ አካባቢ ነበር። በር ከዚያ ቀደም ብሎ የሁለቱ ሀገራት ክርስቲያን ምዕመናን ኢየሩሳሌም ለመንፈሳዊ ጉዞ በሚሄዱበት ጊዜ ይገናኙ ስለነበር አንዳቸው ስለ አንዳቸው መረጃና እውቀት በተወሰነ ደረጃም ቢሆን ነበራቸው። በዚያው ዓመት መገባደጃ ላይ ሩሲያ በኢትዮጵያ ላይ የነበራት የወዳጅነት ፍላጎት ይበልጥ እንዲጨምር የሚያደርግ ሁኔታ ተከሰተ። ሩሲያ የኦቶማን ቱርክን በጦር ሜዳ ድል ከነሳች በኋላ እንግሊዝ በአፍሪካ በተለይም በምስራቅ አፍሪካ ላይ ያላትን የቅኝ ግዛት ፍላጎትና ተሳታፊነት ሰዓትን ለመቆጣጠርና የኃይል ሚዛኑን ለመቆጣጠር ኢትዮጵያን ሁነኛ አጋር አድርጋ አጭታለች። ለዚህም መንገዱን ይጠርጉ ዘንድ የተለያዩ ልኡካንና ሀገር ጎብኚዎችን ሩሲያ ወደ ኢትዮጵያ መላክ ጀመረች። በኢትዮጵያ በኩል ለሩሲያ የሞቀ አቀባበል ነበር የተደረገላት። ሩሲያውያን ተፈጥሯቸው ለውትድርና ሙያ ቅርብ ነው። የሚሻ አባቦችን ዘመን የነበሩ ሩሲያውያን አባቶች ልጆቻቸው በውትድርና ዘርፍ ትልቅ ደረጃ ደርሰው ማየት ትልቁ ኩራታቸው ነበር። ሚሻም አባቱን ለማስደሰት በአባቱ መንገድ ለመጓዝ ወሰነ። ሚሻ ስለ ውትድርና ሲያስብ የመጀመሪያ ምኞቱ ታንከኛ መሆን ነበር። በዚህ ጊዜ ኢትዮጵያ አዲስ የታሪክ ምዕራፍ ጅማሮ ላይ ነበረች። ይህ ጊዜ ሀገሪቱ አየራሷን የአየር ኃይል ለማቋቋም ደፋ ቀና ማለት የጀመረችበት ጊዜ ነበር። ይህ አጋጣሚ የሚሻን ቀልብ ስቦት ከታንከኝነቱ ይልቅ ወደ የጦር አውሮፕላን አብራሪነት ሀሳቡ ሸፈተ። ኢትዮጵያ ላቋቋመችው አየር ኃይል ከልጆቿ መካከል አብራሪዎችን ስትመለመልና ስታሰለጥን ሚሻን ከተመረጡ ልጆቿ መካከል አንዱ ለመሆን በቃ። የተቀሩት ሰልጣኞች ባህሩ፣ ካባ፣ አስፋው፣ አሊና ተስፋዬ የተባሉ ወጣቶች ነበሩ። እንደ አውሮፓውያን አቆጣጠር በ1954 ዓ.ም ምረት የሩሲያ የሳይንስና የባህል ማዕከል በአዲስ አበባ ተከፈተ። በቀጣዩ ዓመት 50ኛው የአድዋ ድል በዓል ሲከበር የኢትዮጵያ መንግስት የሩሲያን የቀይ መስቀል እርዳታ በማስታወስ ሩሲያ ሆስፒታል እንድትገነባ ጥያቄ አቀረበች። በጥያቄው መሰረት የሩሲያ መንግስት በቀጣዩ ዓመት በአዲስ አበባ ሆስፒታል ከፈተ። ይህ ሆስፒታል ዛሬ ላይ ደጃዝማች ባልቻ ሆስፒታል የሚባል ነው። የኢትዮጵያ ዘውዳዊ ስርዓት አክትሞ ደርግ ወደ ስልጣን ከመጣ በኋላ ቀስ በቀስ የሚከተለው አርዮተ ዓለም ሳይንሳዊ ሶሻሊዝም መሆኑን ማወጁ አሜሪካውያንን አላስደሰተም ነበር። በዚህ ምክንያት አሜሪካ ለኢትዮጵያ ታደርግ የነበረው ወታደራዊ እርዳታ አቆመች። በኤርትራ የነበረውም ቃኛ ወታደራዊ ስፍራ ተዘጋ። በተቃራኒው የደርግ ወደ ስልጣን መምጣትና ሶሻሊዝምን ማወጅ ሶቪየት ሩሲያን የበለጠ ወደ ኢትዮጵያ ትኩረታ እንድታደርግ አድርጓታል። ከኢትዮጵያ መንግስት ጋራም የወታደራዊ ስምምነትን ተፈራርማለች። ቀደም ብላ ከሶማሊያ ጋራ ወታደራዊ ጉዳዮችን በቅርበት ትሰራና እርዳታዎችም የምትሰጥ ትሰጥ የነበረችው ሶቪየት ሩሲያ የዚያድ ባሬ መንግስት በድርድር አልመለስም ብሎ ኢትዮጵያን ለመውረር ጦሩ ማዘጋጀት ሲጀምር ፊቷን ወደ ኢትዮጵያ አዙራ ከኢትዮጵያ ጎን ቆማለች። የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባለስናችሁ መረጃ እንደተደስታችሁበት ና ስለዚህ በሞስኮ ምድር የተገናኙ ጄኔራሎች ና አስገራሚው የኢትዮ ሩሲያ ግንኙነት በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ቆዩን።